እኔ እና ጌታቸው ረዳን በጋራ የሚያይ ሰው አሁን ይህም መንግስት፣ አይወያዩም ብሎ ቢያስብ አይገርምም። መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ ሸለቆ አባይ የኦሮሚያውም ሸለቆ ሸለቆ አባይ ተወያይቶ የመጣውን ተቀብለናል። እኛ አሁንም ክፍት ነው ለመወያየት ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ የሚመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ የፍቅር አገር ከተገኘ ማ ፀጥታን በሚመለከት ከብዙዎቻችሁ የተነሳው ኮንሰርን በጣም ትክክለኛ ኮንሰርን ነው። ለኢትዮጵያ ሰላም ያስፈልጋል። ለኢትዮጵያ መረጋጋት ያስፈልጋል። በኢትዮጵያ ውስጥ የቆየው እርስ በርስ እርስ በርስ የመጋጨት ጦርነት ማብቃት ይኖርበታል። የተባለው ትክክለኛ ሀሳብ ነው። ማብቃት አለበት። ነገር ግን ኢትዮጵያ ደካማ ሆና እንድትኖር ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሹ የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጠላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የተሟላ ሰላም ማምጣት ያስቸግራል። የኢትዮጵያን እድገት እና በሁለት እግር መቆም የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ ያውቁታል። ባዳዎቹ በደንብ ያቁታል። ለምን? የኢትዮጵያን አቅም ላኪው ያውቀዋል፣ ተላላኪው ግን ይጓጓል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 ኢንክሉሲቭ ናሽናል ዳያሎግ ነባር ችግር ለመፍታት ያግዛል። ሶስተኛውስ? ከውይይት ባሻገር በደል አለብን። እንደ ህዝብ ተበድለናል። በሆነ ዘመን ያለ ስርዓት በድሎናል። ለምን ደግሞ የሽግግር ፍትህ እናረጋግጥ? ይቅርታ ሊሆን ይችላል ካሳ ሊሆን ይችላል። የሽግግር ፍትህ ደግሞ እናረጋግጥ ለምን? ኢትዮጵያ ሰላሙና ጸንታ፣ እንድትኖር የለም ብሎ አራተኛ ደግሞ የታጠቁ ኃይሎች አሉ። እነሱስ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 አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። ሁሉ ሶልሽን በእጁ ያለ አንድ ኃይል የለም። ትብብር ይፈልጋል።